ወይኔ ለማማ ትልቋ ለገና ምን ልስጣት? በእናት ወይ ጉድ! እኔ ለልጄ ምን ልስጠው እላለሁ። አንቺ ለማማ ትልቋት አት ያለሽ በግ ነዋ እንዴ! ለኔስ ምን አቃለ? የዚህ ጥያቄ መልስ ያለው በሚሊኒየም አዳራሽ ገና ደስታችን ባዛር ላይ ነው። ምን የሌለ ነገር አለ? ለወጣቱ ላዛውም፣ ለፍቅረኛ ቢባል ለጓደኛ ለሙሽራ ቢሉ ለተጋቢ፣ አንተም አንቺም ወደ ሚሊኒየም አዳራሽ ግባ ግቢ። በቦሌ ጎዳና ተረማምደው ቢፈልጉ ነድተው፣ በቀን ከ10 ሺህ በላይ ጎብኚዎች የሚሳተፉበት ባዛር ታሕሳስ 12 ይከፈታል፣ እስከ ታሕሳስ 28 ይቆያል። ከ500 በላይ ድርጅቶች ይሳተፋሉ። ባንኮች፣ ሪል ስቴቶች፣ መኪና አስመጪዎችና ሌሎችም መንደር መስርተው ይመዘግባል፣ ይሸጣል። ኦሪጂናል እቃዎች በአከፋፋይ ዋጋ ይቸበቸባሉ። ሻጭና ገዢ በፍቅር ይገናኛል፣ ተመራርቆ ይሸኛኛል። ባሮክ ኢቨንት ኦርጋናይዘር አሰናድቶታል። ባሮክ እኛን ንገሩ ብሏል። ስፖንሰር አድርጉ፣ ተመዝገቡ፣ ተሳተፉ፣ ጎብኙ ብለዋል። ገና ደስታችን ባዛር በሚሊኒየም አዳራሽ። ባሮክ ኢቨንት ኦርጋናይዘር። መልካም ገና